11.5 በመቶ ብቻ ነው የምርጥ ዘር እየተጠቀመ ያለው። ከለውጡ በኋላ እኮ ወደ 555 የሚሆኑ የግብርና መካናይዜሽን እቃዎች ከቀረጥ ነጻ ናቸው። አንድ ትራክተር በኢትዮጵያ መሬት ለ500 ሄክታር ነው ሬሽዮ ሲሰላ። የቅርብ ጊዜ መረጃ ከሆነ እንደው መረጃው ልውሰድና አጠቃላይ ያለውን ሂደት ላይ ትኩረት ብናደርግ ስለዚህ አሁን እንደ ሀገር ጥርት ያለ ዳታ አሁን መናገር ይከብዳል። ፖሊሲው ላይ በግልጽ የተመላከተው ምንድን ነው? የኤክስቴንሽን አገልግሎት መሻሻል አለበት ነው በግልጽ። ማዳበሪያ ሲቸረቸር የምናገኝበት እንደዚህ አይነት ሁኔታዎች አሉ። አድካሚ ስለሆነ አማራጭ ቴክኖሎጂ ማቅረብ ስለነበረብን ቨርሚ ኮምፖስትን አንጥተናል። ማዳበሪያ ለምሳሌ በሀገር ውስጥ የማምረት ቀጣይ አቅጣጫ መሆን አይችልም። እዛ ጋለ ፖታሽ ነው ፖታሽ ደግሞ በአንጻሩ የኢትዮጵያ መሬት አለው። ከ50 በመቶ ውስጥ በላይ ማድረስ አይቻልም። ሆ ዲጅታ ላይ ስታደረገው አርሶ አደሬ ማወቅ አለብኝ ነው ዳፕን የሚፈልግ አይደለም የሚሉ ጥናቶችን ተመልክቻለሁ። እውነት ነው።